ቱጋለ ነው እንግዲህ፣ እኔ ወላሂ ይህ እንደዚህ በመጣ ቁጥር ልቤ እንዴት እንደሚሆን ማረና፣ አቅራጥ በመጣ ቁጥር ማለት ነው እንግዲህ ሁልጊዜ ልብ የበቃ በሽተኛ ሆንኩኝ። አላሁ አክም ሀቂቀትን እንዲያው የሀብታም ቤት እኮ አገልጋይ ማለገኛ የሚታሻል ማንጎ ነው ይሄ ነው ይሄ። ሞልፈፍ ነው ይሄ። ኪያር ነው እንግዲህ ሰቡት። ይሄ ዘህራ ነው ይሄ። በሰል ነው ይህ። ምርማን ነው ይሄ። በድንጀን የተረገመ በድንጀን እጅም በሽተኛ አርጎ የሚሄዱ አለ። ነጭ ሽንኩርት ነው ልቤ አራጣችል ነእዚ እኔን የሚያክል ወርቋል። እኔ ነው የሚያህል ርዝመቱ ሀቂቀትን እኔ ጋር እኩል ነው ሽንኩርት። ይህን ቀይ ሽንኩርት፣ ነጭ ሽንኩርት ነው። ይህ ፍልፍል ነው። ደሞ ዘር ነው።